ውድ የአድማስ ቤተሰቦች በዚህ ጥንቅራችን ሁለት ወቅታዊ መረጃዎችን እናደርሳችኋለን። ከዚያ በፊት ግን ትኩስ መረጃና ቪዲዮ ሲጫን በጊዜ እንደርሳችሁ ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረጉን አትዘንጉ። ወዳችሁና መርጣችሁ ስለምታደምጡን ከልብ እናመሰግናለን። አሁን በቀጥታ ወደ መረጃዎቹ እናምራ። ኢትዮጵያ በፕሬስ ነፃነት ከ180 ሀገራት 145ኛ ደረጃ ላይ ትገኛለች ተባለ። የዘንድሮ የዓለም የፕሬስ ነፃነት ቀንን አስመልክቶ የአውሮፓ ሕብረትና መቀመጫቸውን አዲስ አበባ ያደረጉ 14 ኤምባሲዎች በጋራ በወጡት መግለጫ በኢትዮጵያ የፕሬስ ነፃነት በከፍተኛ ሁኔታ ማሽቆልቆሉ እጅግ እንዳሳሰባቸው አስታወቁ። ድንበር የለሹ የጋዜጠኞች መብት ቡድን በበኩሉ የ2025 የሀገራትን የፕሬስ ነፃነት አስመልክቶ ባወጣው ደረጃና ሪፖርት የኢትዮጵያ የፕሬስ ነፃነት በከፍተኛ ሁኔታ ማሽቆልቆሉን አስታውቋል። ኢትዮጵያ ከመቶ 100 ነጥብ ውስጥ 36 ነጥብ ዘጠናሁለት በማስመዝገብ ከ180 ሀገራት 145ኛ ደረጃ ላይ እንደምትገኝ ጠቁሟል። በኢትዮጵያ ሀሳቡን በነፃነት የመግለጽ መብት ከፍተኛ ጫና እየደረሰበት እንደሚገኝ አስተውለናል። አሳሳቢም ነው ሲሉ እንግሊዝ፣ ፈረንሳይ፣ ኖርዌይ፣ ቤልጅየም፣ ዴንማርክ፣ ስዊድን፣ አይርላንድ፣ ስፔን፣ ሉክሰምበርግ፣ ኔዘርላንድ፣ አውስትራሊያ፣ ስሎቫኒያ፣ ፊንላንድና ኒውዚላንድ ሚያዚያ 25 ቀን 2017 ዓ.ም በጋራ ባወጡት መግለጫ አስታውቀዋል። የአውሮፓ ህብረት በበኩሉ ዕለቱም በማስመልከት ባወጣው መግለጫ የፕሬስ ነፃነት ዕጦት መረጃ የማግኘት መብትንና የመተቸት ነፃነትን ያጓድላል ሲል አሳስቧል። የኢትዮጵያ መንግስት የሚከተላቸው የልማት ግቦችንና የኢኮኖሚ ማሻሻዎችን ለማሳካት የፕሬስ ነፃነት ትልቅ ሚና ይጫወታል ሲልም ምክር ሐሳቡን አስቀብጧል። ድንበር የለሹ የጋስ መብት ቡድን በበኩሉ ኢትዮጵያ በዘንድሮ የዓለም የፕሬስ ነፃነት መመዘኛ ደረጃ ባለፈው ዓመት ከነበረችበት በአራት ደረጃ አሽቆልቆላ ኩላ ከ180 ሀገራት መካከል 145ኛ ደረጃ ላይ እንደምትገኝ በሪፖርቱ አመላክቷል። አምና ኢትዮጵያ ከ180 ሀገራት ውስጥ 141ኛ ደረጃ ላይ ተቀምጣ የነበረ ቢሆንም ዘንድሮ አራት ደረጃዎችን በማሽቆልቆል 145ኛ ደረጃ ላይ ተቀምጣለች። ኖርዌይ በዓለም አንደኛ የፕሬስ ነፃነት ያለባት አገር ተብላ 92.31 ስታስመዘግብ ኤርትራ 11.32 በማስመዘግብ የመጨረሻውን 180ኛ ደረጃ ይዛለች ተብሏል። በተያዘው በ2025 ምንም አይነት ግድያ በኢትዮጵያ ጋዜጠኞች ላይ አልተፈጸመም ያለው ተቋሙ አምስት ጋዜጠኞች ግን በስር ላይ እንደሚገኙ አስታውቋል። በትግራይና በአማራ ክልሎች በተካሄደው ጦርነት የመንግስትን አቋም ያልደገፉ በርካታ ጋዜጠኞች ሽብርተኝነትን በማበረታታት በሚሉ ከባድ ክሶች ተይዘው በምድረ በዳ በሚገኙ ወታደራዊ ካምፖች ለወራት መታሰራቸውን ሪፖርቱ ጠቁሟል። በርካታ ጋዜጠኞች ግጭቶችን በመዘገባቸው ምክንያት አሁንም በስር ላይ እንደሚገኙ ገልጾ፣ ስራቸውን መቀጠል ባለመቻላቸው አንዳንዶቹ አገሪቱን ለቀው እስከ መውጣት መድረሳቸውን አመልክቷል። ሪፖርቱ በግጭትና የእርስ በርስ ጦርነት ከፍተኛ ጉዳት የደረሰባት ኢትዮጵያ ከቅርብ ጊዜ ወዲህ በፕሬስ ነፃነት ያስመዘገበችው ዕድገት ተቀልብሷል ብለዋል።